ከዜሮ መጀመር ትችላለህ። ያለን ነገር ሁሉ ብናጣ፣ የተመካንባቸው ሰዎች ቢርቁን፣ በሽታ ቢያሰቃየን፣ የባካን ካሁንታችን ባዶ ቢሆን፣ ተስፋ የሚያስቆርጡ ነገሮች ቢከሰቱብን፣ ሁሌ ከዜሮ መጀመር ይቻላል። እድሜያችን ቢገፋ እንኳን በልጅነታችን የተመኘነው ማንነት በየትኛውም ጊዜ መገንባት እንችላለን። ከኛ የሚጠበቀው ለመለወጥ ያለን ቁርጠኝነታችን፣ ጽናታችን፣ እምነታችንና ትግስታችን ነው። ማተኮር ያለብን ችግሩ ላይ ሳይሆን ወይም ደግሞ ስለ ችግሩ ማልጎምጎም ሳይሆን ችግሩን ለመፍታት የሚረዱንን መሰረታዊ ጽንሰ ሀሳቦች ቁርጠኝነት፣ ጽናትና ትዕግስት ላይ ነው። የህይወት መለወጫ መሪ ያለው በራስ እጅ ላይ ነው። ሌሎችንና ሌላ ጊዜን አትጠብቅ። ጊዜው አልፏል ብለህ አትቁም። የአንተ ጊዜ አሁን ነው። ጉዳይ ያለቀና ያበቃለት ቢመስልም አንተ ከጠነከርክ እንዲሁ ከልብህ እኔ አሁን ተስፋ አለኝ ብለ ከባዶ የመነሳ ድፍረቱ ካለ ያኔ አንተ አንጸባረቂ ብርሃን ታያለ። ራስህንም ድሮ ከነበርክበት ባዶነት አወጣ። እንደገና ህይወትን የመጀመር ህይወትን የመኖር ጽንሱን ውስጥ ትጸንሳለ። ያኔ አንተ ተቆርጣት ከተጣልክበት ትቢያ እንደገና ገግመህና አቆጥቆጣት ትታያለህ። ለምላሚህም ከበፊቱ የበለጠ ይሆናል። ቅርንጫፎች የተቆረጡ እንጂ ዋናው የህይወት ምስጢር የያዘችውን አንተን ካፈሩና ከውሃው የምታገናኘን ስራ አልተቋረጠችምና፣ እንደገና ትለመልማለህ። እንደገና ራስን በእድገት ምናብ ከዋጀኸው በድጋሚ ታብባለህ። በድጋሚ ቀንበጥ ቀንበጥ የሆኑ የሚያስቆመጁ አረንጓዴ ቅጠሎችንና ቅርንጫፎችን ታቆጠቁጣለህ። ግመል በበረሃ ስትጓዝ በረሃው ላይ ውሃ እንደሌለ ታውቃለች። ግን ወደ በረሃ እንድትገባና እንድትጓዝ እናደርጋት፣ ወደ ኋላ አታፈገፍግም ወይም አትፈራም። ምክንያቱም የሻኛዋ ጮማ ውስጥ በቂ የሆነ ምግብና ውሃ እንዳለ እርግጠኛ ስለሆነች፣ እሷ የምትዘጋጀው ከበረሃው ከመግባቷ በፊት ውስጧ ምግብ በማጠራቀም ነው። አንተም እንደ ግመሏ ውስጥህ ላይ አተኩር። ሌሎችን የበረሃ ግብለት፣ የበረሃ ንዳድ፣ የበረሃ አሸዋና የበረሃ የመጨረሻ መራር ተስፋቢስ ሲያደርጋቸው አንተ ግን ለድል አነሳሳቸው። ውስጣቸው ያለውን የአሸናፊነት ጮማ፣ የተስፋ ጮማ፣ የፍቅር ጮማ ሻኛ እንዳለ ነገራቸው። አንተ ከፊት ሆነ ባለ የእውቀት የጽናት፣ የትዕግስት ብርሃንን ጉዟቸውን አቅልጥላቸው። ያኔ የተቆረጠው፣ የወደቀው፣ የተረሳውና የተናቀው ማንነታቸው እንደገና ያቆጠቁጣል። ባይሳካም ስሜት ሊደመደም የነበረው ጉዞ ይቀጥልና ፍጻሜውን ያገኛል። ባዶ ነው፣ ጭር ያለ ነው፣ ትርጉም አልባ ያልነው ያል ነው ሁሉ የኢላማችን አቅጣጫ ስናስተካከል፣ እንደገና ዜሮ፣ አንድ፣ ሁለት፣ ሶስት፣ አራት እያለ መቁጠር ይጀምራል። አንተ ራስን ከምንምና ከባዶ አንስቶ ለትልቅ ትልቅ ደረጃ የሚያበቃ አቅም በውስጥ አለ። አንድ ልታውቁ የሚገባ ትልቁም ነገር ዜሮ የቁጥሮች መጨረሻ ሳይሆን የቁጥሮች መጀመሪያ መሆኑን ነው። ያለህ ነገር ሁሉ ዜሮ የሆነ ከመሰለህ፣ እንግዲያው አንተ ደስ ሊልህ ይገባል። ምክንያቱም በሕይወትህ ያለ ደስታ ሁሉ፣ ያለ ሀብት ሁሉ፣ ያለ ዝና ሁሉ፣ ያለ ገንዘብ ሁሉ፣ ያለ ተቀባይነት ሁሉ እንደገና ከዜሮ መጨረሻ ወደ ሌለው ቁጥር ሀ ብሎ ሊንደረደር ነውና